ከኔ ጋር ከተገናኘን የላ ካናዳ ሲመጣ ይዞ ገባለሁ። እንትን ላይ ይመጣል። ካናዳ አንድ ከተማ ናት። ፋሚሊዎቹን ያለውበት ናቸው። አሁን እዚ ኢትዮጵያ ዲያስፖራ እኮ እንትን ሆነ እኮ ባላብቶ ሆነ እኮ ዚ ሄኖክ ይመጣ ነበር። አሁን ደግሞ ጠፋ። እዚህ ላይ ምን ሆነህ ሆነ ሄኖክም ጨዋታ ይችላል እኮ። ውይ ሄኔ በጣም ደስ ሄኖክ ይህኔ በረዶ እየጠረገ ብዙ ማይል አልተመቸዱ ማለት በረዶ አልተግባባም፣ ከካናዳ ኑሮ ጋር በጣም ይጠፋው አኩ እዚህ እኮ ሙቭ አደረገ ወደ ኢትዮጵያ። አስር ሚሊዮን ዶላር ተዋሳ ተሰቶት ኢትዮጵያ ገብ እንደዛ በለሽን አሳድጄ አግኝቼው ምናምን የለው አገኘ አሁን የከፈተው ያን የጎልድ ሻ ውስኪ ከፍዬለት ነው የመጣሁት። ምንም የለውም። ኔፕ ነው። ምን አለ የመሰለሽ ከዛም ሲመጣ ጊፍት ልክ ከዛን ጋር ሲመጣ እናና ጊፍት አውርድልኝ ችግር የለውም፣ እኔ በካሽ ክፍልላለሁ፣ አንተ ደግሞ ጊፍት ክፍልለንጆይን አረገና ጠፋ። ከዛም በኋላ ሆነ ሚስጥር ነገረኝ እና ጫፍችና አውር ያሉች ላይ ያለ ንገሪኝ ምን ምን ብሉች ነው አማኝ ያለው አሁን ራሱ ያመጣል ጠይቂ። አንቺ እኮ ነፍሰ ጡርነች። ችግር የለውም እኮ እግዚአብሔር አይቀየምሽ። መቅዲ ባይዘዊ መቅዲ በውሳት ምትር የምታወሩ ልታጣይኝ ከጓደኛዬ ወሬ ለቃቅመሽ አይደለም፣ አይደለም። መቅዲ አሁን ብትረግኝን አንቺ ይደርሳል። ባት ምንም ብት ምንም ምንም አትሆኝም አንቺ። አሁን እኮ አንቺ እኮ የማርያም በማርያም እጅን ያለችው ነገር አትጌት አትጌ ቀሜሽ የምሽም እግዚአብሔር አይ የሆነ ነገር ከፍቷል። ስራውን እንዳይቀሙበት ከከፈተ በኋላ ወተት ቤቱን ወተት ወተት ቤቱ ነው። እንደዛ ብለሽ አደዝዘሽኝ ነው። ተሯርጬ አገኘሁት። እዛ ካዋጣኝ አጠገቡ ምግብ ቤት ከፍታለሁ ብዬ የሆነትን ክሩ ወተት ቤት ከፍቷል ብላኝ ይልሹ አጠገቡ ምግብ ቤት ከከፈትኩ ያወጣኛል ብይ ልጁን አግኝቼ ሸዋት ስራ ውስጥ መለሰችው። ከምርባታን ያልኩሽ አሁን ሌላ ነገር ነው። ደምሮልኝ ራሱ ማለት ነው የሚያገኘውን ገቢ ሲደምርልኝ፣ በቀን በቀን አራት መቶ የኢትዮጵያ ሽብር ያገኛል። ምንድ አይ፣ አትናገር ብሎ አስማለኝ። ስራውን ግን አሉ በማለት ዶሮ እያስፈለፈለ ነው ማለት ነው። ጫጩት ማርባ ጀመረ ይዜ መጨረሻ እች ባለጌ እች ባለጌ ልታስቀስፈን። ለመጀመሪያ ጊዜ እኮ ይሄ ሲው ዲያስፖራ ኢትዮጵያ ላይ መቶ ላም አንድ አምስት ላም ተገዥና አለኝ። እሺ አልኩት። ከዛም ወደ ደብረ ዘይት ምናምን እሺ አልኩት። ከዛም ምንድን ነበር ቱታ ትገዣለሽ፣ ይሄ ጋውን የሚለበሰው እዛ አሜሪካ ሀገር እንትምል ነው እንደዚህ የሚጠረ ቦት ያለ አ የአሜሪካ ፈረንጆች የሚያረጉትን እሱን ትገዣለሽ አለኝ። ከዛ ስንት አምስት ሺህ ካሬ ምናምን ትከራያለሽ መጀመሪያ አምስት የፈረንጅ ላም ትገዣለሽ። እሺ ዝ እያልኩት የስራ እንትን እየነገረኝ እኮ ነው። ከዛም በቃ ወተት ወተት ታከፋፊ፣ ያለሽ አዲስ አበባ ላይ እያመጣሽ አለኝ። እንደ ማነው የሚያልበው? እኮ ብሩን ላለመጨረስ ካሳ ዶሮ ማስፈልፈል ጀምሮ ነው። ኢዚ ቢገቡ ጥሩ ነበር። አሪፍ ጓደኛ ነው። አስታውቅሻለሁ። ምናምን የቢዝነስ ፈጠራ ላይ ጎበዝ ነው፣ በጣም ጎበዝ ነው። የቢዝነስ ስራ ላይ ብታዩ ገደለኝ። ዛሬ ቀን ማርያምን ሰማን፣ ዶሮ እንደሚያሳቅፍ ሰማን። ቤት ታጣኛለሽ ዶሮ ጆሮ እንደሚያሳቅፍ ጫጩት እንደሚያሳቅፍ ሰው ኤልሱን እናስተዋውቃት በእናትሽ አብሮ ስራ ቢሰሩ ነው በዚህ ሼር ላይ አይ ተሙ ግን በጣም እኔ ታይጂ ሰው ተሙ ነው በቃ ተሙ እኮ የራሱን ቁርጥ ቤት ከፈተ መድ ሄደች እኔ አድንቂ ብለሽ ከጠየቅሽኝ ተሙን ነው ማደንቀው። ቁርጥ ቁርጥ ቤት ከፈተ። ቁርጥ ስጋ መቁረጥ ተቃልሽ። ተሙን እሺ። ተሙ ማለት ታታሪ ታታሪ ድምፃዊ ነው። በነገራችን ላይ ድምፃዊ ነው። እንትን አርት አልቀበልም ብለው ነው ወደ ቆራጭነት የተመለሰው። ማታዩ ተሙ ሰው ትራክ ገዛው ብሎ ሲፎግረን ቆይቶ ከትራክ ወደ ስጋ ቤት እንዴ? ትርፉን እኮ ነው በትርፉ ነው የከፈተው። አልሰማሽም እንዴ? መድ ተሙ ጎበዝ ጉራጌ ነው እንዴ? ሄሉ የበጣም ተሙ ጎበዝ ነው፣ ግን ወፈረ። የበላይ የሰውኑ ስለ አሁን እሱ ተሙ የተገላገለው ምን መሰለሽ? እሱ ተሙ ታቀርሻ ቢሞት ነው ኪሱ ቢሞት ቢሞት ኦሮሮሮ ካንጋሮ ነው በጣም የሚሰራው ኪሱን እና ግብዣ ላይ ምናም ምናም፣ እንደዚህ ሬስቶራንት ሄደሽ እጁን ሊታጠብ ይሄዳል። በዛ ውስጥ ወደ ቤቱ ሄደው እጁን ሊታጠብ ይነሳና ይልሽ በዛ ወደ ቤቱ ሄደው ቁጭ አርጎሽ እዛ ከመጣው ከስተመር ብሎ ጥሬ ስጋ ይበላል። አይከፍልም፣ በነፃ አገኘ ቢቦት ማቲ ነው ማቲ፣ ማቲ ያው አንድ ናቸው። ማቲም ተሙም ግን የተሙ ይበሳል። ወይ ወይ ወይ ማቲ ቢያንስ ልብ ምናም ይሰጣል። ተሙ ከባይ ነው ወይ መግድ ረገጣ። እሱ ሊያና ይገደሉ ይዞሩብኛል። አሁን ያገኘ ይዞ ተሙ ራሱ ስጋ አሁን ራሱ አሜሪካ ሀገር ራሱ የከፈተው እኮ ሬስቶራንት እኮ ቆርጦ እኮ አይበለም። ተቀልሻ መግድ አይበላም ቴብል ላይ ሄደ፣ ተጫወቱ፣ እንዴት ነው ወደዳችሁት? አንድ ጉርሻ ይጉርሳል አሉ። ምሳ ሰዓት ሲደርስ ይመጣና ሜጋ ላይ እዛ ሄድ፣ አንድ ጉርሻ፣ እንዴት ነው ወደዳችሁት? ጠግቦ ይወጣል፣ ሳይበላ ሰው የራሱን ሳይሸሻባባ ወሰድክ አላ ሙ ይለያል። በነገራችን ላይ በጣም የስራ ሰው ነው። እዚህ ራሱ ልጋብዛችሁን በቃ ምናምን የአይጂ ፍሬንዶች ብሎ ሰብስቦን ልክ ሂሳብ ይመጣል

ሄለን የምትባየው እኔ ቤት ብሎክ ስትደረጊ እኔ ከቀፈፍኩሽ፣ ለምን እሷ ቤት ትገቢያለሽ? የቀፈፈሽ ቤት ኮመንት አይሰጥም። እኔ ብሎክ ስላደርኳት እኮ ነው። በዛው የዚህ የምታቸው የተሰደሩ ሰዎች እኔ ብሎክ ያረኩ ቤት የአንትቤ ልጅ ናት። ማን አንትቤ? ሞሬ ተመታ። ቤቲ ብለስ ቤቲ በጣም ምናምኑ ሞደት ጀሚ ስማ ነገር እንጫወታለን። ል በጊዜ ገብተን ዛሬ እንትን ስለማጫውስ ነው። እጣ ስለማጫውስ ነገ ሐሙስ ነገሩ አንቺ በምትገቢበት አንቺ እኮ ከእንቅልፊት ስትነሽ ነው። አሁን ከዚህ ሰዓት እናንተ በምትገቡበት ሰዓት እና እኔ የምገባበት ሰዓት አይደለም፣ አንድ አይደለም እኮ እናንተ አልተረዳችሁ። ከዚህ ሰዓት ከዚህ ሰዓት ከስንት ሰዓት በኋላስ ከዚህ ሰዓት ከሶስት ሰዓት ምናም በኋላ አሪፍ ነው። ኖ እኔ እኔ ሳይመሽ ነዋ እስከ አራት ሰዓት ደርስ ጌም ተጫዋቾች መውጣት አለብኝ። ማሪ እኔ አልቆይም ከአራት ሰዓት በኋላ በላይ ወደ በአንቺ ጠዋት አምስት ሰዓት እስከ ስድስት ሰዓት ምናም ባለው ማለት ነው ከዚህ ሰዓት በፊት ኖ በአንቺ ከዚህ በኋላ ነው እንጂ ከዚህ ሰዓት በኋላ እኔም ነው። እስከ አራት ሰዓት በኢትዮጵያ ማለት ነው። ኬኳ ትተኛለኝ ኤል ያለች እኳ በቃ ነገ ከዚህ ሰዓት ከስንት ሰዓት በኋላ